ተመልካቾች እንዴት ናችሁ? እንግዲህ ዛሬ የምገኘው በተለምዶ ፋይናንስ የሚባለው አካባቢ ወደ ሳቢያን በሚወስደው ዋና አስፋልት ላይ ነው። እንግዲህ ከጀርባዬ እንደምትመለከቱት ይሄ በጣም የሚያምር ትልቅ ህንፃ የድሬ መሶብ የአንድ ማዕከል አገልግሎት የሚሰጥ ትልቅ ህንፃ ነው። በዚህ ህንፃ ላይ እንግዲህ መሶብ የአንድ ማዕከል አገልግሎት የተለያዩ አስር ተቋማትና ሀያ ስምንት አገልግሎታቸውን ይዞ የገባ ተቋም ነው። እንግዲህ ኢትዮጵያ ሀገራችን ለጀመረችው በዲጂታል ጎዳና የመጓዝ የእድገት ሂደት ውስጥ እንግዲህ እንደዚህ አይነት ተቋማትን የሚያሳልጡ አሰራራቸውን የሚያዘምኑ አገልግሎት መስጫዎች ያስፈልጋሉና እንግዲህ በድሬዳዋ የተቋቋመው ድሬ የአንድ ማዕከል የመሶብ አገልግሎት እዚህ በርካታ አገልግሎቶች ይሰጣሉ። እንግዲህ ወደ ውስጥ ደግሞ ገብተን ድሬ የአንድ ማዕከል የመሶብ አገልግሎት ምን አይነት አገልግሎቶች አሉት የሚለውን ከተቋሙ ኃላፊዎች ጋር እያስጎበኙን የምናይ ነው የሚሆነው። እናንተም አብራችሁን ግቡ፣ ወደ ውስጥ እናዝለቅ። ስትል እንደምን አለሽ? ሰላም ነሽ? ሰላም ይመስገን። አወቀ ለገሰ እባላለሁ። የመሶብ ድሬ ዋና አስተባባሪ ነው። እንግዲህ የመሶብ ድሬ አገልግሎት እንደ ሀገር በተጀመረው ተገልጋዩን እርካታ የሚፈጠር ተደራሽና ፈጣን አገልግሎት ዘመናዊ በሆነ ዲጂታል አገልግሎት ለመስጠት የታምነበት የጠቅላይ ሚኒስትራችን ኢኒሼቲቭ ከሆነ ነው። እዳሴ እንዳስመረቀን ሁሉ እዳሴ ልማትን ሀብትን ፈጠራን የታከለበት እንደሆነ ሁሉ መሶብ ደግሞ የመንግስትን አገልግሎት ለማሻሻል ከሚሰሩ ስራዎች አንዱ በመሆኑ በዲጂታል ዘመኑን የሚመጥን ህብረተሰባችን የሚመጥን አገልግሎት ቀልጣፋ ዘመናዊ የሆነው ኢንዲቱ ኢንድ የሚሰጥ አገልግሎት በዘመናዊ ቴክኖሎጂ ታግዞ የሚሰጥ አገልግሎት በአንድ ማዕከል ሁሉንም አገልግሎት መሶብ የሚባለው ብዙ ነገር በአንድ ላይ የሚቀርብ ምግብ ነው። በዚህ መሰረት አገልግሎቱ በአንድ ላይ ቀርቦ ተገልጋዮቻችን ዜጎቻችን መጥተው በጥሩ ሁኔታ ተስተናግደው ደረጃቸውን የሚመጠን አገልግሎት አግኝተው የመንግስት ያለውን ፖሊሲ ተጠቃሚነት የምናረጋገጥበት አንድ ዘመናዊ የሆነ አገልግሎት በአንድ ላይ የሚሰጠል መልካም። እንግዲህ ውስጥ ገብተን ደግሞ ያሉትን አገልግሎቶች በደንብ ለስፋት እናያለን። መልካም እሺ። ሪሴፕሽን ክፍላችን ነው። ስለዚህ ድሬዳዋ እንደምታውቁት የብሄር ብሔረሰቦች ሀገር ና ስለዚህ፣ በሶስቱም ቋንቋዎች እንግዶቻችን ሲመጣ ዌልካም ይባላል። እንኳን ወደ መሶብ ድሬ በሰላም ቀጥታ ወደ የምንሄደው ምንድን ምንድነው መሶብ የሚሰጠው አገልግሎት የድሬ መሶብ ምንድነው የሚሰጠው አገልግሎት ብለን ደግሞ በድሬ መሶብ የሚሰጡ አገልግሎቶችን ለእንግዶቻችን እንገልጻለን ማለት ነው። ለምሳሌ እዚህ ሲመጡ ምንድነው የምናገለው? ስንት ቢሮዎች ይዘን ገብተናል? አሁን 10 ተቋማት እና 28 አገልግሎቶች ይዘን ገብተናል። አገልግሎት ሲባል በዲጂታል የታገዘ አገልግሎት፣ በዘመናዊ ቴክኖሎጂ የታገዘ አገልግሎት፣ ፈጣን ቀልጣፋ መሆን አለበት፣ ግልጽነት፣ ተጠያቂነት የሚያስፈልግ ስለዚህ፣ እንደምታውቁት እዚህ ጋር አሁን ያሉት አገልግሎቶች ኢትዮጵያ ንግድ ባንክ ገብቷል፣ ገቢዎች ገብቷል፣ መሬት ገብቷል፣ ስራ ክህሎት ገብቷል፣ ኢትዮ ቴሌኮም ገብቷል፣ ንግድ ገብቷል፣ ትራንስፖርት ሎጂስቲክ ገብቷል። እነዚህ እያንዳንዳቸው በአጠቃላይ አስሩም ተቋማት ወደ 28 አገልግሎቶች ይዞ ገብቷል። ሲስተም አለ ማንዋል ኢንቴግሬሽን ሆኗል። ለምሳሌ ፋይዳሽን ታመጫለሽ፣ በፋይዳሽ መሰረት ሰነዶች ካለች ጉዳይ ትፈጽም ያለሽ፣ ትራንስፖርቱ መንጃ ፈቃድ ትፈጽም ያለሽ፣ መሬት ላይ ያለሽን ትፈጽም ያለሽ፣ ከዛ በኋላ ይዘሽ ትወጫለች ማለት ዘ ሆል እዚሁ በአንድ ማዕከል ማለት። ሲስተሙ ይሄ ደረጃውን የመጠነ ዛሬ አደጉ የሚባል እንደ ሲንጋፖር፣ ዱባይ የተባለው ዓለም አቀፍ ኢንተርናሽናል ነው። ሲስተሙ ደግሞ እንዲህ ሎካል አይደለም። እዚህም ያለው አገልግሎት አዲስ አበባ የሚያገልግሎት ዱባይ ያለውም አገልግሎት ዘሴም ሆነው የተቀናጀ ምክንያቱም ድሬዳዋ እንደምታውቁት የንግድ ቀጠና ናት። ትልልቅ ኢንቨስተሮች ይመጣሉ። ስለዚህ ኢንቴግሬሽን ሆነው እዚህ ተቀምጠው ኦንላይን በሁለት ነው የሚሰጡ አገልግሎቱ ኦንላይንም በአካል የሚሰጠ ስለዚህ ደረጃውን የሚመጥን የሆነ ይሄ ከቢሮክራሲ ከኋላ ቀርነት አውጥቶ ጊዜውን የሚመጡን እንደምታዩት፣ ቦታው ያማረ ነው። ዩኒፎርም ያማረ ነው። ሰው ከመግቢያው ጀምረው የሆነ የሚሰማው ስሜት እንዲኖረው የደርጎ የተሰራ ነው። ከዛም መቀጠል እንግዲህ ይሄ ይሄ እንግዲህ አሁን ከተቀበልን በኋላ ያው ተገልጋዮቻችን ሲመጡ ተገልጋዮቻችን ሲመጡ ምንድነው የምናሳያቸው? አንድ ነገር ልጆች ይዘው ይመጣሉ። ስለዚህ ልጆቻቸው የት ይስተናገዱ ብለን የህፃናት ማቆያ አዘጋጅተናል። አዎ። መሶብ ማለት በኢትዮጵያ ባህል እንደምታውቁት ብዙ ምግቦች በአንድነት ህብረት አባ ጋራ የሚበሉበት ማለት አገልግሎቱም በአንድ ማዕድ በአንድ ቦታ አገልግሎት ለማግኘት እንደምሳሌ የምንጠቀም። ሌላው መሶብ ራሱ አብሪቤሽን አለው ሞደርን ኢትዮጵያን ሰርቪስ ኦርጋናይዝድ ቤኔፊት ተብሎ ተተርጉሟል። ደረጃውን የጠበቀ የመንግስት አገልግሎት ለህዝብ ጥቅም ሞደርን ኢትዮጵያን ሰርቪስ ይወለች ደረጃው መሶብ ሴንተር ዲጂታል ነው። መሶብ ሞደርን ኢትዮጵያን ሰርቪስ ኦርጋናይዝ ቤኔፊት ተብሎ ተጠርጉማል። በአማርኛ ደግሞ መሶብ፣ ስለዚህ ደረጃውን የደረበቀ ማለት ነው። እዚህ ዳታ ሴንተራችን አሁን የምንሰራ ሁሉ ሲስተም ነው ብለናል። ማነዋ ላይ ገባም። ስለዚህ ሰርቨሩ አጠቃላይ የሚቀመጠው እዚህ፣ ስለዚህ እዚህ ጋር ሴኪዩር የሆነ ቦታ ነው። እንግዲህ እንደምታውቁት በየወለሉ ምናለን የሴቶች የወንዶች ዘመናዊ መጸዳጃ ቤቶች ዘመናዊ መጸዳጃ ቤቶች አሉ። ደረጃውን የመጠነ ማለት ደረጃውን ነው ሻርበሽ የመጠነ የአካል ጉዳተኞችም ነው እንጂ ምክንያቱም አካታች ነው ፖሊሲያችን። ስለዚህ አካታች የሆነ ነገር የምንሰራበት አለ መንገድ ደረጃውን የጠበቀ እንግዲህ ሰርተናል ማለት ነው። እዚህ ጋር የአካል ጉዳተኞችም በዚህ በኩልም አለን በሁሉም ጋር ድሬ መሶብ ሶስት የሚል ነው የት የሚደወል፣ በዚህ ኮል ያደርጋል። ስለዚህ መልእክት ቁጭ ብለሽ ቤትሽ ይህን ይህን አገልግሎት ፈልጋለሁ ታስመዘግቢ፣ አገልግሎት ልክ ሲያልቅ መጥቶ አገልግሎቱን ይውሰዱ። ኮል ላይ መምጣት አያስፈልግም። ኮንትሮል የሚካሄደው በዚህ ጠቅላላ፣ ምን ይሰራል፣ እንዴት ይሰራል፣ ምን ችግር ተፈጠረ ይላል። ይህን ችግር ደግሞ ቼክ የሚደረግበት እዛ ሴንተር አለን ዋናው ዳታ ደግሞ እዚህ ይቀመጣል። ሰርቨሩ አሁን አልመጣም። ዋናው ዋናው ማለት ይሄ እዚህ ማንም አይገባም። እዚያ ክላስ ውስጥ ዳታ ዚ ስለዚህ እዚያ ሆል ሲስተሙ በዚህ የሚመራው ሂደቱን ያሳያል። ችግር ካለው ፕሮሰስ ኮንትሮሎች አሉ። እዚህ ቦታ ችግር አለ፣ ይሄ ሰውዬ ሀያ ደቂቃ ነበር ስታንዳርድ የሚሰጠው፣ ሰላሳ ደቂቃ ቆይቷል። ለምን ስድ እንትን አለ ታይም አለ። እዚህ ኮንትሮል ያደርጉታል እነሱ። ከዛ በየቀኑ የስታንዳርድ መሙያ አለች በአሁን መሳሪያዎቹ እንትን አሉ ላፕቶፖች ያሉ ቮለንተሪዎች ይሞላሉ፣ አገልግሎቱን አፕሎድ ያደርጋሉ፣ ከዛ ይጠቁማሉ። ስለዚህ ይህ ችግር አለ ወይ ሰራተኛው ጋር ከሆነ አስተያየት ይሰጣል፣ ሲስተም ጋር ከሆነ ቼክ ይደረጋል ማለት ነው። ሎጎ ኢንተርኔት ነው ሀገር አቀፍ ሎጎ። ስለዚህ ድሬ ማሰቡ ነው። በአጠቃላይ የመሶብ አገልግሎት በአንድ ማዕከል የምንሰጥበት አገልግሎት ነው። ድሬ መሶብ አንድ አገልግሎት አስር ተቋማትና ሀያ ስምንት አገልግሎት ለጊዜው ይዞ ገብቷል። ነገር ግን አራት ፍሎር አለን፣ ዘጠና ስድስት ካውንተር አለን። ቢቻለን ድሬዳዋ ውስጥ ዲጂታል የሆኑት አገልግሎቶች በሙሉ እናስገባን። ምክንያቱ ለምንድን ነው? ሰርቪሳችን በብራይ ይወጣሉ ትልቅ ነው እስከ አምስተኛ ስለሆነ አገልግሎቱ ቀለል ለማድረግ ሰዎች በዚህ እንዲጠቀሙ እናደርጋለን። ይህ እንግዲህ መረጃ ከዚህ ነስታ ሁለት አሉን። የበጎ ፈቃድ አገልግሎት ሁለቱም ቦታ አሉ። ቮለንተሪ ማለት ለምሳሌ ያልተማረ ሰው ይመጣል። ስለዚህ ምንድን ነው ጋሽ የሚፈልጉት ሰነዳቸው አልተጫነ ይሆናል እንትን አላቸው ታብሌት አላቸው ይጭናሉ። ሰነዶች ማረጋገጫ ምዝገባ አገልግሎት አለ። ገቢዎች ባለስልጣን አለ። ንግድ ኢንዱስትሪ አለ። ትራንስፖርት አለ። ግንባታ ፈቃድ አለ። ኢትዮጵያ ንግድ ባንክ በዚህኛው ሳይድ ማለት ነው። በዚህኛው ሳይድ አለ። በዚህኛው ሳይድ ደግሞ ቮለንተሪ ሁለቱም ጋር አለ። ይባላለሁ የሰነዶች አስተባባሪ ነው። አሁን የምንገኝበት ካውንተር በካውንተር የፌዴራል ሰነዶች ምዝገባና ማረጋገጫ አገልግሎት ይባላል። መጀመሪያ የምትፈልጉትን ከስድስቱ የምትፈልጉትን አገልግሎት ለምሳሌ ውክልና መስጠት ከፈለጋችሁ መሸጥ መለወጥ ያለው ውክልና መስጠት ፈልጋችሁ ከሆኑ የመጣችሁት ይሄንን መጀመሪያ ለሁሉ አገልግሎቶች ላይ በኦንላይን ይገባል። መልካም እንግዲህ እዚህ ፊት ለፊት ላይ ባለው ዲጂታል ስክሪን መሰረት እኔ የፈለኩት አገልግሎት የመሬት ልማት ማኔጅመንት ቢሮን ነበረ። እሱን ስነካ እንግዲህ የምፈልገውን ዝርዝር አስመርጦኛል። የይዞታ ሰነድ ማረጋገጫ ህጋዊነትን የተመለከተ መርጫለሁ። አምስት ቁጥርን እንግዲህ ከዚህ ትኬት አውጥቶልኛል። እሱን ይዤ እንግዲህ በድምፅ ማጉያ ወደ አምስት ቁጥር መስኮት እስክትጠራ ድረስ አረፍ ብዬ እዚህ ጋ ጠብቃለሁ ማለት ነው። መልካም እንግዲህ በወሰድኩት ትኬት መሰረት አምስት ቁጥር ነበር የደረሰኝ። መሶብ አንድ ማዕከል አገልግሎት ላይ እንግዲህ በድምፅ ማጉያ ወደምትፈልጉት መስኮት አገልግሎትን ለማግኘት ይጠራል። የኔም አምስት ቁጥር ነበረ። እዚህ እጅ እንግዲህ የምፈልገውን አገልግሎት አገኛለሁ ማለት ነው የቅሬታና የኮምፕሊመንት የሚባል እንተን፣ የሚቆጣጠሩ ሰራተኛ ተቀጥሯል። ይወስዳሉ። ወዲያውኑ እንዲፈታ ያደረጋል። አንደኛ ሲቹዌሽናል እየተቆጣጠሩ ስለሆነ ወዲያው ይሄ መስሪያ ቤቶች እንግዲህ ገና የምናስገባቸው መስሪያ ቤት ህዝብ እሮሮ ያለባቸው፣ እንግሊት ያለባቸው፣ ህዝቡ በጣም የሚፈልጋቸው፣ ኢኮኖሚ ፋይዳቸው፣ ማህበራዊ ፋይዳቸው፣ ፖለቲካ ፋይዳቸው ክፍ እኛ ሎካል ብቻ ታጥረናለን። እንደ ኔሽን ብቻ አይደለም፣ እንደ ኢንተርናሽናል ማርኬት ውስጥ ብትለገባል ይህ አገልግሎት ይጠቅመናል ማለት ነው። የሰራተኞች ነው የሰራተኞች መጸዳጃ ክፍል አላቸው። ዩኒፎርም ለብሰው ስለሚመጡ ምን አላቸው ልብስ መቀየር ያላቸው ይሄ ልብስ መቀየራቸው፣ ይሄ ልብስ መቀየር ቁጥር አላቸው። የራሳቸው ሎከር እንችላሉ፣ ሻወር ቤት አላቸው። ሁለት ሁለት መለወጫ ነው ያላቸው። ሁለት ተቋሙ ነው የሚገልጽ ተቋሙ የራሳቸው መለያ ለሰራተኞቻችን የሚመጥን ለእንግዶቻችን የሚመጥን ካፍቴሪያ ደረጃውን የጠበቀ ሻይ ቡና ሰአታ አያወጠውም ላይ ማውተንላቸዋል ደረጃውን የጠበቀ እንዲሆን አድርገናል። ሻይ ቡና የምንሰጥበት ዜ ነው። የውጭም ይገለገላሉ። 50 ፐርሰንት ቅናሽ ለሰራተኛ እንግዲህ ያየነው ነገር በአጠቃላይ ይህን ይመስላል። ይህን ይመስላል። እንግዲህ የመሶብ ድሬ ማዕከል ዋነኛ ዋነኛ እንግዲህ የተቋቋመበት ሕብረተሰቡን የሚመጠን አገልግሎት በመስጠት በተለይ ድሬዳዋ እንደምታውቁት የንግድ ቀጠና ደረቅ ወደብ የተቋቋመበት ነው። ሰፊ የንግድ ሴንተር ናት። ብዙ ልውውጦች ያሉ ብዙ አገልግሎት ይሰጣሉ። የቱሪዝም ማዕከል ናት። ብዙ ታሪክና መቻቻል ምሳሌ የሆነች የሰላም ሀገር ናት። ጥሩ መሪዎች ያላት አገር ናት። ስለዚህ በተለይ አብይ ኮሚቴ በምክትል ከንቲባ ከዛ ክቡር ከንቲባችንም ባለፈው መስከረም 15 አስመርቀዋል። በዚህ መሰረት እንግዲህ ትልቅ የሆነ እይታ ውስጥ የገባ አገልግሎት ለመስጠት እየተዘጋጀንበት ያለ ነው። እንግዲህ ቅድም ያየሽውን አገልግሎት ለማስጀመሪያ ያህል በመጀመሪያ በወለል ሪሰፕሽን፣ ከዛ ቀጥሎ ደግሞ አስር ተቋማትና 28 አገልግሎቶችን ይዘን ገብተናል። እንግዲህ ይሄንን የመሶብ አገልግሎት ስንጀምር አራት ኮሚቴዎች ተዋቅረዋል። አንደኛው ኮሚቴ የቴክኖሎጂ ኮሚቴ፣ የህግና የሰው ኃይል ኮሚቴ፣ የኮንስትራክሽን ኮሚቴ እና የአገልግሎት ኮሚቴ ተብሎ ነው። አገልግሎቶቹ ምን አይነት አገልግሎቶች ናቸው? ወደዚህ ተቋም ተብሎ ሲለዩ በቴክኖሎጂ የተደገፉ ሲስተም የሆኑ ሎካል ሳይሆን ናሽናል ደረጃ ያለው አገልግሎቶች ነው የተለዩት። ከአፍሪካ ሀገሮች የተሻለ አገልግሎት ይሰጣል ተብሎ እንደ ኢትዮጵያ ምክንያቱም መሶብ የትም ቦታ ኢትዮጵያ ውስጥ አሁን ወደ ብዙ በየክልሉ ተቋቋን ወደ አሁን ወደ 14 15 ደርሶ አገልግሎት መስጫ በየአመቱ እየጨመረ ይሄዳል። የትም ቦታ ይሄን አገልገል ዜጋው የሚያገኝበት በኩል ደረጃ የሚያገኝበት አገልግሎት መንግስት እንደ ትልቅ ሰው ተኮረ ይሆን እንደ መሆኑ መጠን መንግስታችን በዛ መሰረት ሰውን ማገልገል ክብር ነው የሚለውንም ሎጎ ለመምጠን ለማለት የታቀደን እንግዲህ፣ አሁን ትንሽ የሚቀረን ነገር ምንድን ነው? አንድ የሚቀረን ነገር ምንድን ነው ሲስተሙ ሀገር አቀፍ እያደረግን ነው። ሀገር አቀፍ ሲስተም እያደረግን ነው እያደራጀን ነው። ስለዚህ አሁን የፕሮሞሽን ስራ ይቀረናል። ነገር ግን ሲስተማችን ዳብረውን ሲያልቅ አሁን ጀምረናል። ለምሳሌ ከሀገር አቀፍ ጋር የተመ ከቴሌ ጋር እንትን ከኢትዮጵያ ንግድ ባንክ ከሰነዶች ማቀረብ በሚቀጥለው ሳምንት ኢሚግሬሽን ይገባል። ኢሚግሬሽን ማለት የፖስታ የፖታ የፓስፖርት አገልግሎት ሲሰጥ አዲስም፣ አዎ በጣም ጫና ያለበት ብዙ ሮሮ ያለበት ነው። ይህን ሲስተም ውስጥ አገልግተን በተለይ በምስራቅ ኢትዮጵያ ውስጥ ቤስት የሆነ አገልግሎት ሰጪ ተቋም ማድረግ ነው የምንፈልገው ገጽታውን ማሳመር ስታንዳርዱን ማሳመር ደረጃውን ያሳምራል ለመስጠት ዝግጅት ላይ ነው እንደምታውቁት ከዛ በኋላ ቀስ በቀስ ያገባናቸውን አገልግሎት በማስታወቂያ በሶስቱም ቋንቋዎች እየተነገሩ እንዲሄዱ እናደርጋለን በዚህ ላይ ደግሞ አስተዳደሩ ትልቅ ድጋፍ እያደረገልን ይገኛል እንግዲህ ድሬዳዋ የፍቅር የመቻቻል ከተማ ናት። በዛው መሰረት ደግሞ አገልግሎቱ በዛ ሲሳለጥ ከየትም ሀገር መጥቶ ይህን ሳይጎበኝ አሁን በቅርብ ብዙ ጉብኝት እየተካሄደ ነው፣ እያዩ ነው። ትልቅ አገልግሎት እናንተም በማየታቸው የጥሩ ነው። ስለዚህ አገልግሎታችን ህዝቡን ተደራሽ ቀልጣፋ፣ ግልጽ ከኋላ ቀርነት የቀር ሰው ቤት ሆነ የሚያመለክትበት ያልተማረው ደግሞ የሚስተናገድበት ቮለንተሪዎች ያለበት በጎ ፈቃዶች ያለበት የተሟላ አገልግሎት ለመስጠት ዝግጁት እየጨረስን ነው።

አንድ ማዕከል አገልግሎቱን የሚገቡትን ተቋማት ናቸው። አሁን ወደ ሁለተኛ ዙር የሚገቡትን ተቋማትና አገልግሎትን ለይተናል። እነሱም በአጭር ጊዜ ወደ ስራ የምናስገባበት ሁኔታ ነው የሚፈጠረው። ኦልሞስት እስከ አራተኛ ዙር ተቋማቶችን ለማለት ነው። እነዚህ ሁሉም ከጨረስን በኋላ ደግሞ ወረዳዎችና ወደ ሌሎች እንትኖች ላይ የምናወርዱበት እና አጠቃላይ ሰራዎችን በዚህ ልክ የምንሰራበት ሁኔታዎችን እንፈጠራለን ማለት ነው። እንግዲህ ተመልካቾች በድሬ የአንድ ማዕከል የመሶብ አገልግሎት ተገኝተን እንግዲህ ያደረግነው ጉብኝት እስካሁን ድረስ የተመለከታችሁት ነበረ። እንግዲህ በዚህ ተቋም ላይ አስር የሚሆኑ አገልግሎት ሰጪ ተቋማቶች እና ሀያ ስምንት አገልግሎታቸው በተቀላጠፈና በዘመነ መልኩ ዲጂታላይዝ በሆነ መልኩ እየተሰጠ ይገኛል። እንግዲህ ለጊዜው ይሄ ተቋም በነዚህ አገልግሎቶች ጀመረ እንጂ አገልግሎቶቹ እየሰፉ እያደጉ እንደሚሄድ ለማወቅ ችለናል። ጉብኝታችንም እጅግ በጣም ያማረ ነበረ። ለአይነ ሳቢ የሆኑ የተለያዩ ቦታዎች አሉ አ። አገልግሎታቸውም እጅግ በጣም ጥራቱን የጠበቀና ምንም አይነት በማኑዋል ጋር ንክኪ የሌለው ዲጂታላይዝድ የሆነ ነው። ይህንም እንግዲህ ምቹነቱን ጊዜንና ኃይልን ራሱ ጉልበትን ከመቆጠብ አንጻር ቆንጆ አገልግሎት እዚህ ማዕከል እየተሰጠ ይገኛል። እኛም እንግዲህ በቀጣይ አገልግሎቶቹ ሲዘምኑ፣ የተለያዩ አገልግሎቶች ሲጨመሩ መተን ለእናንተ የምናደርሳችሁ ይሆናል። የዛሬው ግን ጉብኝታችን ይህንን ይመስል ነበረ። ከእናንተ ጋር ቆይታ ያደረግኩትኝ እኔ ቃል ኪዳን ነጋሽ እንዲሁም በካሜራው በኩል ምንተስኖት ደረጀና እስራኤል ሙሉ በጋራ በመሆን ነበረ። ድሬ መሶብ የአንድ ማዕከል አገልግሎት እንግዲህ እስካሁን ድረስ የተመለከታችሁት ነበረ። መልካም ጊዜ።